ውረድ ውረድ፣ አላዋጣንም ዝም ማለት ስቃይ፣ አላዋጣንም ሆ ብሎ ገሎ መሞት፣ ሳይዳዳ ከእንግዲህ ብረት ከብሶ ነው አልዳው፣ አዲሱ ትውልድ ሐሳብ ነው ሜዳው። ኢትዮጵያ ታሸንፋለች። ቀውስ አንድ ሰሞኑን ማህበራዊ ሚዲያ ያጨናነቀው ትልቁ ዜና ጎንደር ውስጥ የከፍ ያለው ደሴ መገደል ነው። ከፍ ያለው ደሴ ቀደም ሲል ከጁንታው ጋር ሲዋጋ ቆይቶ ብዙ ጀብድ ሰርቷል የሚባልለት፣ እዚያው ሜዳ ላይ ሾመው ጓደኞቹ ጄኔራል ብለው የሚጠሩት ክፍለ ጦር፣ ብርጌድ፣ መካናይዝድ፣ አየር ወለድ፣ የጎጃም እዝ ወዘተ እያሉ እንደሚቀልዱበት ማለት ነው። ኋላም የፋኖ በጎንደር ከፍተኛ አመራርና የጦር አዛዥ ስለነበር ሞቱ አስደንጋጭ መሆኑ አያስገርምም። አንዳንዶቹ ፊት ለፊት እያለቀሱ፣ ሌሎች ፊታቸው ሳይታይ እያለቀሱ፣ አሁንም ሌሎች ሳግ እየተናነቃቸው እየተናገሩ ነበር ሐዘናቸውን በማህበራዊ ሚዲያ የሚያጋሩት። ግለሰቡ የተገደለው በሌላ የፋኖ አንጃ ስለሆነ ዋናው ተጠርጣሪው ዘመነ ስለሆነ ዘመነ ይገደል የሚል ቅስቀሳ የተጀመረው ወዲያውኑ ነበር። የከፍ ያለው አለቃ የሆነው እስክንድር የዘመነ ደጋፊዎች ገደሉት ባይልም ከፍ ያለው በዓላማ የለሽ ተዋጊዎች ከኋላ መገደሉን ገልጾ ታጋይ እንጂ ትግል እንደማይሞት አስገንዝቦ በአዛዡ ሞት የተሰማውን መሪር ሐዘን በማህበራዊ ሚዲያ አጋርቷል። ከዚህ በኋላ ለሁሉም አባላትና ደጋፊዎቹ ትዕዛዝ የወረደ ይመስል ሽምቅ ተዋጊው ማህበራዊ ሚዲያ በተለይም ቲክቶክ ከፍ ያለው ከአንበሳ ጋር የሚታይበት ፎቶ የሌለው ገጽ ማግኘት እስኪያስቸግር ድረስ እስክሪኖች በሐዘን ተጥለቅልቀው ነው የሰነበቱት። የሞቱ ዜና እስካሁን አላባራም። መካሰሱም እንደቀጠለ ነው። ዘመነ ይገደል፣ እንገለዋለን፣ ከቦታው ይነሳ የሚል ቅስቀሳ ወደ ታች ወደ ነገድ ተሽቀንጥሮ ወርዶ አገዎች ይነሱ፣ ከአማራ ትከሻ ይውረዱ እስከ ማለት ተደርሷል። ዘመነ ነው ከፍ ያሉን ያስገደለው የሚል ቅስቀሳ አገዎች ናቸው የገደሉት ወደሚል የጎሳ መካሰስ ከወረደ ፍጥጫው ለዛሬ ብቻ ሳይሆን ለመጪው ትውልድ ጭምር እንደሚተርፍ ግልጽ ነው። አደገኛ ነው። ቀውስ ሁለት የከፍ ያለው አስደንጋጭ ግድያን ተከትሎ የኢትዮጵያ መከላከያ በጎጃም በፈጸመው የድሮን ጥቃት ብዙ ፋኖች ተገሏል። ጥቂት የአማራ ዲያስፖራና ደላላው ሚዲያ ሲቪሎች ተጨፈጨፉ እያለ ሲያራግብ የከፍ ያለው ሞትን ያህል በማህበራዊ ሚዲያ በሰፊው ቢዘገብም ዜናው ከቀናት የዘለለ ዕድሜ ሊኖረው አልቻለም። የተገደሉት ሲቪሎች ሳይሆኑ ከፍተኛ መሪዎችን ጨምሮ የፋኖ ወታደሮች መሆናቸው ሲረጋገጥ ጃውሳውና አዛዦቹ ሌላ ድንጋጤ ውስጥ ወደቁ። ቀስ በቀስ የተገደሉት ወታደራዊ አዛዦች ስም ዝርዝር ይፋ ሲደረግ ሲቪሎች ተጨፈጨፉ የሚለው ዜና ድራሽ አባቱ ጠፍቶ የፋኖ ወታደሮች ማለቃቸውን በሰፊው ይዘገብ ጀመር። ዘመድኩን በቀለ ዘመዴ መወሻሸት አያስፈልግም፣ እውነቱን እንቀበል፣ በድሮን ያለቀው በሙሉ ፋኖ ነው፣ ፋኖ በዚህ መጠን አልቆ አያውቅም፣ ፋኖ እንዲህ ተመጥቶ አያውቅም እያለ ያለቁበትን ስፍራ ጭምር ከነ አቅጣጫው ከነርቀቱ አብራርቶ እንደ ጎበዝ ጋዜጠኛ እውነት እውነቱን ዘረገፈው። ሌላ ከባድ አደጋ፣ ሌላ ከባድ ጦት፣ ከሁሉም ከባዱ መዓት የወረደው ደግሞ ዘመነ ላይ ነበር። አንደኛ በፊታውራሪነት በሚመራው እና ሙሉ በሙሉ ተቆጣጥሮ ያለው በሚለው ክልል ውስጥ ነው አደጋው የደረሰው። ሁለተኛ የተገደሉት በሙሉ የሱ ወታደሮችና በቅርብ የሚያቋቸው የፋኖ ከፍተኛ መሪዎችና የጦር አዛዦች፣ የክፍለ ጦር ኮማንደሮች፣ የእዝ ብርጌዶች፣ ጄኔራሎች፣ የሰሜኑ መካናይዝ ጦር ኮሚሽነሮች፣ የኮር ኮርኳሪዎች ወዘተ ናቸው። ሦስተኛው ከፍ ያሉን አስገድሏል። ዘመነ ይገደል እርምጃን እንወሰድበት የሚል አደገኛ ዘመቻ በተጧጣፈበት ጊዜ ነው ይህ ከባድ አደጋ እሱ ላይ ደረሰው። የጎጃም ጦር ጠቅላላ አዛዡ ላይ ውርጅብኙ ተባብሶ ቀጥሏል። እሱ አማራም አይደለም፣ የውያኔና የሻቢያ ቅጥረኛ ነው። መሳሪያ ይዞ ፎቶ ከመነሳት ውጪ አንድም ውጊያ ላይ ተሳትፎ አያውቅም። የሚውለውም መግለጫ ሲጽፍና መግለጫ ሲሰጥ ጫት ሲቅምና አረቄ ሲጠጣ ነው። ለስልጣን የሚቀናቀኑትን ሁሉ ገሎ አስገድሎ ጨርሷል ከፍ ያለውንም ከኋላው ወጋው አሁን የቀረው እስክንድር ነው ቀውስ ሶስት በእንቅርት ላይ ጆሮ ደግፍ በቡሃ ላይ ቆርቅር እንዲሉ ወዲያው ደግሞ የጎንደር ፋኖ ሌላው ትልቁ አዛዥ ማዕረጋቸው ከየትም እየመጣ ዝም ብሎ ስለሚሰጥ መጥቀሱ ትርጉም የለውም ብቻ ሳይሆን ለማስታወስም ትንሽ ይቸግራል ታደሰ ሼቴ ውጊያ ላይ ተገደለ ልብ በል ጎበዝ የተገደለው እንደ ከፍ ያለው ከኋላ ወይንም በሌላ ፋኖ አይደለም፣ በመከላከያን የተገደለው። መገደሉን የተናገረው የኢትዮጵያ መንግስት ሚዲያም የኢትዮጵያ መከላከያም አይደለም፣ ፋኖ ራሱ ነው። ከፋኖም የአፍሕድ ፕሬዝደንትና ጠቅላይ አዛዥ እስክንድር ነጋ ነው። ሌላም ጉድ አለ። የጎንደሩ አዛዥ ታደሰ እሸት የተገደለው ብቻውን ሳይሆን ከነ ጠባቂዎቹ ነው። ይህንንም የተናገረው የመከላከያ ሚዲያ ወይንም የኢትዮጵያ መንግስት አይደለም አዛዥ እስኬው ነው። አንድ ወር ባልሞላ ጊዜ ውስጥ የገብርዬ ልጅ ከፍ ያለው ተገደለ፣ አሁን ደግሞ የቴዎድሮስ ልጅ ታደሰ ተደገመ። ያስደነግጣል ብቻ ሳይሆን ያስጨንቃል፣ ያርበተብታል። ቀውስ አራት የፋኖ ትግል አሁን ድንብርብሩ ከመውጣቱ የተነሳ አንዱ መሪ ድርድር ምንግርግር ብሎ ጨዋታ የለም እያለ ሲያላግጥ፣ ሌላው መሪ ድርድር ያስፈልጋል እያለ ለተደራዳሪዎች የስልክ ስልጠና ሲሰጥ እያየነው ነው። ደላላው ሚዲያም አገር ቤት እንዳለው ፋኖ ማዶ ለማዶ እየተተዋከሰ እየተካሰሰ እየፎገረ በሕይወት ቢቆይም የጦር መሪዎቹ በተከታታይ መገደል፣ የፋኖ መሪዎች በድሮ ማለቅ እርስ በእርስ መፋጀታቸው የፈጠረው ድንጋጤ አንዳንዶቹን ወደ ቀልባቸው እየመለሰ ነው። ከዲያስፖራው የፋኖ አፈቀላጤ አንዱ የሆነው አበበ በለው የከፍ ያለውን መገደል አምኖ ለመቀበል ከመቸገሩም ባለፈ ስም አይጥራ እንጂ ገዳዩ ዘመነ መሆኑን መወገዝ ያለበት ብቻ ሳይሆን ስልጣኑን መልቀቅ ያለበት መሆኑን በምሬት ተናግሯል። የሸዋው ፋኖ ጠቅላይ ኢታማጆር ሹም የመላው ፋኖ መሪ መሆኑን አቅቶት ቁማሩን በጀኔራል ቦምቦሊኒዮ ከተበላ በኋላ አርበኛ ሀብታሙ አያሌው 360 ዲግሪ ዞሮ ልክ እንደ እስክንድር በአፍጢሙ ተተክሏል። ተጋደላይ ስታሊኒ የህወሀት ነገር አፈር ያነሳ ስጋ ሆነበት። ጠንካራውና የዶላር ጌታው የትግራይ ዲያስፖራ ተበታትኖበት መሃል መንገድ ላይ ነዳጅ ያለቀበት ወይንም ቻርጅ የጨረሰ አናዳጅ መኪና ሆኗል። ጓደኞቹ እነ ቴዲ እነ አሉላ በሚጠሉት አብይ ምትክ ያረጀ ያፈጀውን ዘራፊውን የውሃት አመራር በዋና ጠላትነት ፈርጀው ጥይታቸውን ሁሉ እዚያ ጅብ ቡድን ላይ ብቻ ነው የሚተኩሱት። ተመስገን አዲሱ ትውድድ ሐሳብ ነው ሜዳው። የጌታቸው አሰፋና የሕዋት አድናቂ ከጁንታ በላይ ጁንታ፣ ከተጋሩ በላይ ተጋሩ የነበረው ሌላኛው የሚዲያ ሰው ሰለሞን ተካልኝ እነ ጌታቸው አሰፋና ህዋት ባበሉት መርዝ ከዲያስፖራ ፖለቲካ ድካም በድንገት አርፏል መባሉን ሰምተናል። ነብሲ ማር ሁለት መጽሐፍ ደርሶ ከአሜሪካ አውሮፓ፣ ከአውሮፓ አሜሪካ፣ ከአሜሪካ ካናዳ፣ ከስቴት ስቴት ቢሯሯጥም የጀዋር አውሮፕላንም ከማኮብኮቢያው ሜዳ መነሳት አልቻለችም። የመጨረሻው መጀመሪያ። አሜሪካ የጁንታው መወራጨት በአካባቢው ላይ ሊያስከትል የሚችለው ቀውስ አሳስቧት ከኢሳያስ ጋር የጀመሩት መዳራት አስከፍቷት ቅሬታዋን በይፋ አሳውቃለች። ታጣቂዎቹ የአገር ውስጥና የውጭ ተቃዋሚዎች እርስ በእርስ እየተታከሱ ነው። ተበታትኗል፣ ደክመዋል። አንዳርጋቸው ጽጌ ሁኔታው እጅግ አስጨንቆት ግብዓተ መሬቱ የደረሰውን ፋኖ ከገደል አፋፍ ለመመለስ የሚቻለው ሁሉንም አንድ በማድረግ ብቻ ነው እያለ ከሰሞኑ ተደጋጋሚ የሞት ሽረት ጩኸት እያሰማ ነው። መሬት ላይ ግን ትግሉ አንድ አይደለም። አንድ ሺ ፋኖዎች እየሆኑ ነው። ዘመቻ አንድ መቶ ተራሮች 100 ሺ ቦታ ተሰንጣጥቋል። ፋኖ ራሱ ሞራሉ ተንኮታክቷል። ተስፋ ቆርጦ የሚያደርገውን የሚሄድበት ጠፍቶበታል። እጅ እንስጥ፣ እንዋጋ፣ እንደራደር፣ እንግፋ፣ እንሂድ፣ እንመለስ የሚል ግራ የገባው የተምታታበት ጦር ሆኗል። አንድ ሺህ ገንዘብ ያደራጀዋል። አንድ ሺህ ሰዎች ያዋጉታል። አንድ ሺህ ጄነራሎች ይመሩታል። አንድ ሺህ ወረዳ ሆኖ ተዝረክርኮ ቀርቷል። ህውሃት ለመውደቅ አንድ ሐሙስ የቀረው የአዛውንቶች ክበብ ሆኗል። የመጨረሻው መጀመሪያ ደውል ተደውሏል። የመጨረሻው ዙር ይህ ሁሉ ኮሜዲ መጥፎ ትራጄዲ የሚያደርገው ከነዚህ ትላላቅ ቀውሶች ጥቂት ቀደም ብሎ የኮማንደር ቦምቦሪኒዮ አፈ ንጉሥ የሰጠው መግለጫ ነበር። አፈቀላጤው በወቅቱ እንዲህ አለ። ከጓጽ ይሆን አዲስ አበባ ለመግባት ዝግጅት እያደረግን ነው። ህዝቡንም እያደራጀን ነው። ከጓጽ ይሆን አዲስ አበባ ለመድረስ ሦስት ቀን ቢፈጅብን ነው። መጠራጠር አያስፈልግም። እኛ ጓጽ ይሆን የመጣን እለት አብይ ዱባይ ነው። የሕልም እንጀራ እንደሚባለው የአረቄና የጠላ እንጀራ ማለት ሌላ አይደለም ይሄው ነው። እነጃልጠላ ጓጽ ይሆን ሊወጡ ይቅርና ከጎጃም ሊወጡ አልቻሉም። አብይ ዱባይ መሄዱን ትቶ የሆዱን በሆዱ ይዞ እንደ ልማዱ ለልማት እየሮጠ ነው። የጎንደሩ ከፍ ያለው የጎንደሩ ታደሰ በሞቱበት፣ የጎጃም ፋኖዎችና የጦር መሪዎች በተሰቡበት፣ በወለጋ ጃልማሮ ቀኝ እጅ የተባለው ጃል ሾዴ በተገደለበት፣ የእህዋ ተዛውንቶች ወርቋና ሳፋይሯን አታሳጣን እያሉ በሚጸልዩበት ተስፋ በቆረጡበት ጊዜ አብይ ሪከርድ ሰብሮ ገመዷን ለመበጠስ ይሮጣል እንጂ ምን ሊሰራለት ወደ ኋላ ይመለከታል። ኢትዮጵያ እየታገለችም ቢሆን እያደገች ነው። ወደፊትም እየሮጠች ነው። ካሰበችውም ትደርሳለች። በ1960 የባርሴሎና ኦሎምፒክ በተካሄደ ጊዜ አንድ ተአምር የተባለ ጉድ ታየ። ጉዱ የድሬክ ሪድመንድ ተአምር፣ ዘ ሜራክል ኦፍ ድሬክ ሪድመንድ ይባላል። በ400 ሜትር የግማሽ ፍጻሜ ውድድር ላይ ድሬክ እንደሚያሸንፍ እየጠበቀ ነው የዓለም ዐይኖች ያረፉበት ድሬክ፣ ውድድሩ አጋማሽ ላይ ከባድ የጡንቻ እክል ገጠመው። ሥቃዩ መቋቋም ሲያቅተው ድሬክ ወደቀ። ውድድሩን ማቆም ግን የማይታሰብ ሆኖ ታየው። ከወደቀበት ተነስቶ እግሩን እየጎተተ ወደ መጨረሻው እንደምንም ሮጠ። እንደሚመኘው አለመሮጡን ግን ደግሞ ውድድሩን ለመጨረስ መቃረቡን የተመለከተው አባቱ ጸጥታ አስከባሪዎችን ጥሶ አልፎ ልጁን ደግፎት ይሮጥ ጀመር። ትከሻ ለትከሻ እንደተደጋገፉ አባትና ልጅ ውድድሩን ጨረሱ። ውጤቱ ባይመዘገብም የስቴዲየሙ ተመልካች ባየው ጽናትና ፍቅር ተደንቆ ከመቀመጫው ተነስቶ አጨበጨበላቸው። አንዳንድ ሰውም ልቡ ተነክቶ አለቀሰ። ባርሴሎና በድሬክ ተአምር ፈዘዘች። ኢትዮጵያ አሁን ያለችበት ሁኔታ የድሬክን ተአምር ይመስለኛል። ጠላቶቿ እየተበታተኑ እየወደቁም ቢሆን ይጎትቷታል፣ ይነክሷታል። እነሱ ኋላ ይቀራሉ። ኢትዮጵያ ግን እያነከሰችም ቢሆን ወደፊት መጓዟን መታገሏን ትቀጥላለች። ድል ማድረግ ሁልጊዜም አንደኛ መውጣት ብቻ አይደለም፣ አለመሸነፍና ውድድሩን መጨረስም ጭምር ነው። ድሬክ አባቱን ተደግፎ ውድድሩን በጽናት እንደጨረሰው ሁሉ ኢትዮጵያም የማይሸነፍ ልጆቿን ይዛ ትግሉን ትጨርሷለች። ግብ ግቡን ያለ ጥርጥር ታሸንፋለች።